አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለው በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ የሚዲያ አህያ እንግዲህ ዛሬ ጭራሽ ብሶባታል፣ ፈልቶባታል፣ ተንተክትኮባታል ማለት ነው። ጭራሽ ከአብርሽ ጋ አልጋላዩና አልመጣችም። እንደው ያ ረቢ መጨረሻችንን አላህ ያሳምረልን። እውነት እኔ መጀመሪያ የምላችሁ ነገር ቢኖር ውድ እህቶቼ ውድ ወንድሞቼ፣ ይሄንን ነገር ስራ ይቅር ማለት ነው ብዙዋችን አለን። እነሱ እየሰሩ አይደለም ወይ እነሱ እየቀለዱ አይደለም ወይ? እኛ ምን አገባን? እኛም ሰርተን እንብላ የምትሉ ሰዎች ይሄንን ነገር ለእኛ ራሱ ሐራም እንደሆነ በደንብ እወቁ ማለት ነው። ምክንያቱም የሚተላለፍንና የሚመጣ ነገር ትክክለኛ ነገር እንዳልሆነ ዝሙት እንደሆነ ቆሻሻ እንደሆነ ነገር እዩት። የዛሬ ብር አትዩ፣ የዛሬ ገንዘብን አትዩ፣ የዛሬ ቪዩን አትዩ። እውነቴ ነው ምላችሁ ይሄንን ነገር አብርሽን ወደድኩ የከሌ ወደድኩ ለምን አብርሽን እቆጣለሁ የአብርሽ ኦዲንሶች ይቆጡኛል የምትሉ ሰዎች አላችሁ። ሄርሚላትን ለምን አይ ተሳስቼ ስሟን ጠራዋ ዝሙትኛ ሴት ያ እና እሷን ከጠላው ኦዲየንስ ይጠላኛል የምትሉ ሰዎች አላችሁ። ይሄንን ሰውን መፍራት ሳይሆን በመጀመሪያ ደረጃ አላህና ፈጣሪያችሁን መፍራት አለባችሁ ማለት ነው። እንደዚህ የወረደ ስራ እውነት በጣም ያስጠላል፣ በጣም ይደብራል። የፈለገ ድራማ ይሆን ስራም ይሆን አብርሽ ሚዲያ አጠቃቀም ልጅ እንደሆነ አራት መቶ ሰብስክራይብ ይዞ መጥፎ ነገር የሚሰሩ ሰዎችን ነበረ ማቆም የሚችለው ይሄን ነገር በኛ ያስጠላል አትስሩ ማለት የሚችል ልጅ ነው ግን በራሱ ጊዜ ዘሞትን እያስተላለፈ የማዩ ስራ እያስተላለፈ ያለ ልጅ ነው ማለት ነው። በሱ እድሜ ያሉ ልጆች ሚዲያ ላይ መጥፎ ነገር ሲሰሩ ድምጽ ሆኖ ይሄንን ነገር እናጥፋ በማለት ነገር ግን እሱ ከዚህ በፊት የገባቸው ቃላቶች ያለ ቃላቶችን እንዳለ አፍርሶ እና ማንኛውም ሰው እስከሚያልፍለት ነው። እውነቴ ነው የምላችሁ ዛሬ የሰሩት ቪዲዮ ሞር ተመካክረው እንደሚሰሩት እርግጠኛ ነኝ እኔ እርግጠኛ ምክንያቱም የእነሱ ውሸት ምኑ ይታመላል? ሁሉ ነገራቸው ውሸት ነው ማለት ነው። አያችሁ አሁን እኮ ሳምንት ሆኗቸዋል ቡታጀራ ከሄዱ ማለት ነው። አሁን እኮ ወደ ሸገር ተመልሰዋል ሸገር ነው ያሉት ማለት ነው። ሁለት ቀን ሆነን ሶስት ቀን ሆነን የሚሰሩ የቆየ ቪዲዮ ነው የሚለቁ ለለኛው ማለት ነው። ሸገር እያሉ የቆየ ቪዲዮ ነበረ ቡታጀራ እያሉ ሸገር የተቀረጸ ቪዲዮ ነበረ የሚለቀቀው ማለት ነው። አሁን ግን ሸገር ገብተው ቦታጀራ የተቀረጸ ቪዲዮ ነው ለእኛ የሚስተላለፈው ማለት ነው። እኛ በዚህ ናክ ልቃቃ አይደለንም። የስራውን የእጁን ያገኘዋል እኮ አብርሽ። እውነቴ ነው የምላችሁ በሕዝብ ላይ እንደዚህ መጫወት፣ ዝሙትን ማስተላለፍ ይህንን ነገር ስራ የሚያሳድገው መስሎታል፣ ነገር ግን አያሳድገውም። እውነቴ ነው የምላችሁ ያሳንሰዋል እንጂ መቼም ከፍ አይደገውም። አንዳንዶች አላችሁ፣ ብዙዋችሁ ለምን ትነኩታላችሁ? ይሄ የእናንተ ስራ ነው። እውነቴ ነው ምላችሁ። እኔ ካፊንጫ ይውጣ ማንኛውም ነገር ሀላል ነገር ነው የምፈልገው። አልሐምዱሊላህ እኔ ዩቱብ አይከፍለኝም። ነገር ግን ምን አለመሰላችሁ፣ ብዙዋችን ገንዘብን የምንወዳለን። ገንዘብ ጠፊ ነው፣ ነገ ይመጣል። እኛ ማንነታችን ይሻለናል። እኛም ሞር እንኳን የአብርሽና የሩታ ኦዲንሶች ስንባል ምን አይነት ኦዲንስ ነው ያለው? ምን አይነት ኦዲንስ ነው የሚያበረታታው ብሎ እኛንም ስማችን የጠፋ ነው። እሱ ብቻ ሳይሆን ማለት ነው ከዚህ ስራ መቆጠብ አለበት። እህቶቼ በተለይ የሩታ ፈቶ፣ እኔ ራሱ ዛሬ ተሸውጃለሁ። እውነቴን ነው የምላችሁ። እኔ ሩታ አለች መስሎኝ ነው የገባሁት ማለት ነው። ነገር ግን እኔ የሚገርመኝ አብርሽ ማለት ነው ሩታን እኮ ጠልተሃታል አይደል? ሩታን አበሳጭተህ ሌላ ነገር እንድትሰራት አይደል? ከእሷ ህይወት ወጥተሃል አይደለም? የእሷ ፈቶ ምንድ ነው የሚያደርገው አንተ ቤት ማለት ነው። ከእንግዲህ ሚስቴ አይደለችም ብለሃል። እንደፈለግክ ነው ሚዲያ ላይ ያልከው እንደዛ ነው። በህይወቴ አታስፈልገኝም። ህይወትህ እየቀጠልክ ነው አይደል? እየተጫወትክ ነው። ዝሙትን እያስተማርክ ነው። እያስተላለፍከው ያለው ነገር ምንድ ነው? ነገር ግን የሩታን ፈቶ ለምንድ ነው የምትጠቀመው? የሩታ ፈቶ ለምንድ ነው? ምክንያቱም አንተ አቅም የለህም። ከምሬ ነው ሙላችሁ። አንድ ሰው እንዳይናገረኝ አንድ ሰው የፈለጋችሁት ነገር ማድረግ ትችላላችሁ ዩቱቤን። ነገር ግን ማለት ነው እኔ በምሰራው ስራ የአብርሽ ደጋፊ ሆነ ማንም ሆነ ማለት ነው እኔ አይመለከታችሁም። እኔ የምትወዱኝ እና የምታከብሩኝ ተከታተሉኝ። አለበለዚያ እኔ ዝሙትን አልፈልግም። ምንም ነገር ይምጣ፣ ዝሙትን አልፈራው ለምን ሚስቱ ናት ምናምን ልትሉ ሚስቱ አይደለችም። በቃ ሚስቴ አይደለችም ብሎ አይደለም እንደዚህ የሚያደርገው ፈቷ ለምንድነው የሚለጥፈው? ለምንድነው ለጣጥፎ የሚመጣው? ታውቃላችሁ አብርሽ አቅመቢስ እንደሆነ ማለት ነው። አቅም እንደሌለው ማለት ነው። ምክንያቱም ከዝሞት ዋጋና ከህያዋ ጋራ አይታይለትም። ቪዩ አይኖረውም። አያችሁ፣ ገንዘብ ወዳጅ እውነቴ ነው። ለክብሩ የማይጠነቀቅ ወንድ ማለት ነው። ብርን ገንዘብን የሚወድ ማለት ነው። ሩታ ፈቶ ካለች ምክንያቱም እኛ ሩታ ባለችበት ስለምንሄድ ሩታን ብለን ስለምንገባው ማለት ነው። የሩታን ፈቶ ይለጥፋል። ከዚህ በፊት ምን ነው በአንቺ ያላደኩም እያልካታን ነበር። ባንቺ እኮ አላደግኩም ባንቺ አልፈመስኩም እና ከዜሮ ጀምሬ እስከ ትልቅ ደረጃ ይደርሳለሁ እያልክ አልነበር ለምን አደርስም አሁን እሷ እኮ ትታሂድ አለች አይደል ተፋተናል ብለሃታል አይደል እሷ እኮ ስትፋቱ እንዳደርስብኝ እንዳደርስብህ ብለሃለች አይደል ስለዚህ አንተ ለምንድን ነው ምሰቀፋትዋን ማለት ነው አቅም ቢስ አቅም የለህማ አንተ እንኳን እኮ ብታቅ ኖሮ ማለት ነው በዩቱብ መቼ ነው ቪዲዮ የተለቀቀበት እንደ አንድ ባል እንኳን ብታይ ማለት ነው ያም የአንተ ቪዲዮ ነው፣ እርግጠኛ ነኝ። ያም ዩቱብ የራስህ ስለሆነ ማለት ነው። በዛ እንኳን ብትለቅበት ሼም የሚባል ነገር እኮ አታውቅም። ማክሰስ ብቻ ሴትን ማቀፍ ሴትን መለዋወጥ እንደዚህ አይነት ወንድኔ በህይወት ያብርሽ እንደዚህ ይሆናል ብዬ አንድ ቀን አልጠበቅም ነበር። አንድች ቀን ከዚህ በፊት ምን ሲል ነበረ? እኔ በቃ ሰርቼ ከእኔ በታች ያሉትን ይዤ ከፍ ማለት ነው የምፈልገው። ጉራ ብቻ ጉራ፣ በኪስ ማለት ነው። ምኑን ለወት ከአንተ ባህራም እኮ ነው። ብዙች እኮ ወጣት አሳደገ። ትምህርት ጨርሰው ትምህርት ጨርሰው የቡታጀራዎች የተቀመጡ በምንድ ነው? በሀላል ነገር ነው ያደጉት። እስቲ ንገረኝ ሚስትህን ዝቅ እያረክኮ ነው እናትህን ዝቅ እያረክኮ ነው የሀገርህ ልጆች እያሳደግክ ያለኸው ማለት ነው የትኛው እንደውም አንተ ጎበዝ አይደለህም እውነት በፊት እውነት ጀግና ጀግና ይመስለኝ ነበረ ምክንያቱም ጀግና አይደለም አንድ ወንድ ማለት ጀግና ማለት ራሱ ሰርቶ ራሱ ጥሎ ላቡን ጠብ አድርጎ ያለውን ኦዲንስ በስነ ስርዓት ይዞ በክብር ይዞ ጥሩ አነጋገር ተናግሮ ውሸት ሳያወራ አገሩ ከለወጠ ነው ሩታዬ ናት የለወጠቻችሁ ማለት ነው። የእሷ እንባ እየፈሰሰ የእሷ ደም እንባ ማለት ደም ነው ማለት ነው። ደም እየፈሰሰ ስንት ነገር እየተባለች እየተወጋች እየተሰደበች ሞር፣ እስከዛሬ ማለት ነው ከአንተ ተለይታ እንኳን አታርፍም። ሩታይ ሚዲያ ላይ ምን እንደሚያረጓት ማለት ነው ሞር፣ ፀጉሯን እየላጩ ማለት ነው። አሁን ደግሞ ፋሽን አምጥተውልኛል ማለት ነው፣ አንዳንድ እብዶች ማለት ነው። ሩታዬ ሩታዬ ናት አትቀየርም። ነገር ግን በቃ የጠሉትን ሰው ጠሉት ነው አይደል? ሩታን ጠልተሀታል አይደል? ከህይወታን አውጥተሀታል። ፈጥዋን እየላጣጥፍክ ለምንድን ነው የምትመጣው? ለምን ተለጥፋለ ደነገደች እንዲባል? አብረው ከፈለክ ደር። ነገ ደግሞ ሌላም ነገር ስታረውኑ፣ ዛሬ በፍራሽ አየናቸው አይደል? ነገ ደግሞ በሌላ ብዙ ነገር ያው ይሄንን ማይዲያ ከኦዲንስ ነው ወሰድከው። ብዙ ኦዲንስ ማለት ነው ነገ አልጋ አልጋ ላይ ይዛሃት ይዛሃትና ስለሚልህ አንተ ቦዲስ ነው እንጂ የምትንቀሳቀሰው በራስህ አትንቀሳቀስም ማለት ነው። የውሸታም በርሜሎች ማለት ነው። እቺ የአህያ ሚዲያህን ይዘህ ማለት ነው። የአህያም አህያም ይሻላታል እቺ ማለት ነው። ከብትናት የማትረባ ሴት ማለት ነው። ስትህ ስትመጣ በቃ መንዘላዘል ነው እንጂ የምታቅ ነገር የለም። ቆይ ጠብቅ። ትንሽ ቀን ማለት ነው፣ እቺ ቀን ያሳለፍካት ቀን የሚቆጭ ቀን ይመጣል ማለት ነው። አንተ እናት እንደሌለህ ሴት ልጅ እንደሌለህ በሴት ልጅ ላይ በክብር ታውቃለህ። የአንተው ኦዲየንሶች ብዙዎች በብዛታችን ሴት እንደሆንን ማለት ነው። አረብ ሀገርም ያለን እንዳለን ታውቃለህ። ነገር ግን አንተ በጣም ጨካኝ ነህ፣ አስመሳኝ ነህ። አረብ